ከግማሽ ሚሊዮን ብር በላይ ክፍያ እንዲፈጸምበት የተጠየቀው አነጋጋሪው የቀብር ስነስርዓት በእሳት አደጋ የደረሰበት ጥንታዊውና ታሪካዊው ቤተ ክርስቲያን በግሸን ተመላሾች ላይ እጅግ አስደንጋጭ የሆነ አደጋ እንደደረሰባቸው ተሰማ። ሰላም ሰላም፣ ውድ የጊዜ ሚዲያ ቤተሰቦቻችን እንዴት ቆያችሁ? እንዴት ሰነበታችሁልን? እንግዲህ በዛሬው የመረጃ ሰዓታችንም አዳዲስ መረጃዎችን ይዘንላችሁ ተመልሰን መተናል። እስከ መረጃችን ፍጻሜ ድረስም አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። በዚሁ ወደ ቀዳሚው መረጃችን እናልፋለን። ቀዳሚ መረጃችን ያደረግንላችሁ እጅግ አነጋጋሪ የሆነውን እንዲሁም ከግማሽ ሚሊዮን ብር በላይ ክፍያ ተጠይቀናል ስላሉት ግለሰቦችና የቀብር ስነስርዓት የሚሆን ይሆናል። የቅድስተ ስላሴ ቤተ ክርስቲያን የቀብር ስፍራን በተመለከተ እጅግ አነጋጋሪ የሆኑ መረጃዎችም እየወጡ ይገኛል። እንግዲህ በትላንትናው እለት አንጋፋዋ አርቲስት ፍሬወት ባህሩ ከዚህ ዓለም በሞት እንደተለየች እናስታውሳለን። ታዲያ ሳቢያ በዚህም የተነሳ በዘላለማዊ እረፍት ለመሸኘት በቅድስት ስላሴ ቤተ ክርስቲያን የቀብር ቦታ ለመጠየቅ የሄዱ የሙያ ባልደረቦቿም እጅግ ከፍተኛ የዋጋ ተመን እንደተጠየቁም የገለጹ ይገኛል። ይህ የዋጋ ተመንም በርካቶችን እያነጋገረ ይገኛል። እንግዲህ ሪፖርቱም እንደሚያመለክተው ከሆነ አርቲስቷ ከባልደረቦቿ ጋር ጎን ለጎን እንድታርፍ ምን ማድረግ እንዳለበት ተጠይቁ የነበረ ሲሆንም ምላሹ የሚከተለውም ሆኗል ይላሉ። የአርቲስቷ ባልደረቦችም እንደገለጹት ከሆነ ለቀብር ቦታ የተጠየቅነው ከፍተኛ ክፍያም ሲሆን የክፍያውንም ሁኔታ በዝርዝር ያስቀመጡ ሲሆን ፉካ ወይንም ደግሞ ፉቴጅ ውስጥ ከሆነ የቀብር ሥነ ሥርዓቷ የሚፈጸመው መቶ ሀያ ሺ ብር መክፈልና የቤተ ክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ልታቀርቡ ይገባል ተብለናል። እንዲሁም ደግሞ ግቢ ውስጥ ወይንም ደግሞ መሬት ላይ የቀብር ሥነ ሥርዓቱ የሚፈጸም ከሆነ ደግሞ ለመቀበሪያ አምስት መቶ ሺ ብር ወይንም ደግሞ ግማሽ ሚሊዮን ብር መክፈል ግዴታ ሆኖብናል። ይህም ደግሞ በብፁዕነታቸው ፍቃድ መሆንም አለበት እየተባልንም እንገኛለን ብለዋል የሙያ ባልደረቦቿ። ታዲያ ሪፖርቱንም ያቀረበው የሙያ ባልደረባ የሆነው አቶ ቴዲ ካሳም እንደገለጸው ቅድስት ሥላሴ ጊቢ ውስጥ የቀብር ቦታ እንደሌለ የተነገራቸው ሲሆን ቦታ ያለበት ጎረቤት ባለወልድ ቤተክርስቲ ክርስቲያን መሆኑንም ተገልጾልናል፣ ያሉ ሲሆን ክፍያውንም ከፍሎ ለሚቀበር ሰው የቀብር አስፈጻሚ መኪና ጭምር ማቅረብ እንደሚችሉም ተነግሮናል። ይህ ጉዳይም በእጅጉ አሳዝኖናል ሲል የሙያ ባልደረባዋ ገልጿል። ታዲያ ሪፖርቱንም ያቀረበው ቴዲ ካሳ እንደገለጸው አርቲስት ፍሬወት ባህሩ ቤተ ክርስቲያኗን በሙያም ሆነ እንዲሁም ደግሞ በተለያዩ አስተዋጽኦዎች እያገለገለች የቆየች የሰነበተች አንጋፋ አርቲስት ነበረች ሲሉ የገለጹ ሲሆን በገንዘብ ምክንያትም ይህን ያህል መመዘኗ ተገቢ አለመሆኗንም ተናግረዋል። በዚህ ምክንያት በተጨማሪም ደግሞ ሃይማኖት የሌላቸው ጭምር ገንዘብ ከፍለው በሚቀበሩበት በዚህ ስፍራም ለቤተ ክርስቲያን ታዛዥ የነበሩ እንዲሁም ደግሞ ምዕመናንን በገንዘብ ምክንያት መቸገራቸው የቤተ ክርስቲያኒቱ አስተዳደር መፈተሽ እንደሚገባውም ማሳያ ነው ሲሉም አስረድተዋል። አክለውም በዚህ ጉዳይ ላይ ማብራሪያ የሰጡት አቶ ቴዲ ካሳም ቆሞ ኖሯል ያልተባለ ሕዝባችን ሞቶ መቀበሪያ ሲያጣ ወዴት እየተጓዝን ነው የሚል ጥያቄ የብዙሀኑ ደውልም እየሆነ መጥቷል በማለትም ተናግረዋል። ታዲያ በዚህ የዋጋ አወጣጥ ላይም ብዙሀኑ ብዙ ምዕመናንና በርካታ ኦርቶዶክስ እምነት ውጭ ያሉ ግለሰቦችም ሀሳብ አስተያየታቸውን እየሰጡ ይገኛል። እንደሚታወቀው እንግዲህ ለቀብር ስነ ስርዓት የአባልነት መታወቂያ ወይንም ደግሞ ለቀብሩ ቦታ የተለያዩ መጠነኛ ገንዘብ ይጠየቃል። ነገር ግን ለዚህ የቀብር ስነ ስርዓት የተጠየቀው ገንዘብ ደግሞ በእጅጉ ከፍተኛ መሆኑን ብዙሃኑን እያስተዛዘበ ይገኛል። እናንተስ እስቲ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን በመልዕክት መስጫ ሳጥናችሁ ላይ አስፍሩልን። ሌላኛው መረጃችን ደግሞ ታሪካዊውና ጥንታዊው ቤተ ክርስቲያን በእሳት ተቃጠለ ይለናል። እጅግ አሳዛኝ የሆነም ዜና ከወደ ወላይታ የተሰማ ሲሆን ጥንታዊው ሙሬ መድኃኔ ዓለም ቤተ ክርስቲያን በእሳት አደጋ ተቃጥሏል የሚሉ መረጃዎችም እየወጡ ይገኛል። በወላይታ ሀገረ ስብከት በኦፋ ወረዳ የጥንታዊውና ታሪካዊው እንዲሁም ደግሞ በ1944 ዓመተ ምህረት የተመሰረተው 74 ዓመታትን ያስቆ የፈጠረው እጅግ ከፍተኛ እድሜ ያለው የሙሬ መድኃኔዓለም ቤተ ክርስቲያን ድንገተኛ የእሳት አደጋ ደርሶበታል። ቤተ ክርስቲያኑ በከፊል ተቃጥሏል፣ እንዲሁም ደግሞ ንዋያተ ቅድሳቱ ሙሉ በሙሉ ወድሟል የሚል መረጃም ደርሶናል። በመሆኑም የአካባቢው ምዕመናን አምልኮተ እግዚአብሔር የሚፈጽሙበት ቦታ በመውደሙ ታቦተ ሕጉ በቤተልሔም እንዲያርፍ ተደርጎ በአሁኑ ሰዓትም በአካባቢው የሚገኙ ምዕመና በእጅግ ሐዘን ውስጥ እጅግ ከፍተኛ የሆነ ሐዘን ውስጥ ገብተው እንዲሁም ደግሞ በለቅሶ ላይ ይገኛሉ የሚሉ መረጃዎችም እየደረሱን ይገኛል። እንግዲህ ይህ ጥንታዊና ታሪካዊ ቤተ ክርስቲያንም በ1944 ዓመተ ምህረት በብፁዕ ቅዱስ አቡነ ተክለ ሃይማኖት ወይም አባ መላኩ ተባርኮና ተመስርቶ ለ74 ዓመታት ያህል ከፍተኛ የሆነ እድሜ ያስቆጠረና ምእመናኑንም ህዝበ ክርስቲያኑንም እንዲገለገሉበት ሲያገለግል የቆየ ጥንታዊ ቤተ ክርስቲያን ነው። ታዲያ በዚህም ቤተ ክርስቲያንና በደረሰው የእሳት ጠሎ ምክንያት በርካታ ንዋያተ ቅድሳቶች የወደሙ ሲሆን በዝርዝርም ቀርበዋል። አልባሳትን ጨምሮ በርካታ ንዋያተ ቅድሳትም በዚህ ስፍራ እንደወደሙ የተገለጸ ሲሆን አልባሳት ከስምንት የሚበልጡ እንዲሁም ደግሞ ቀጸላ መጎናጸፊያ፣ ትላልቅ መስቀሎች፣ የኪዳን መስቀሎች እንዲሁም የንብረት ሳጥኖች ትላልቅና ትናንሽ ከሀያ አምስት የሚበልጡ ጃንጥላዎች ከአምሳ የሚበልጡ መቋሚያዎችና ሁለት አምፕሊፋየሮች እንዲሁም የመኪና ሰሜናዊና ባትሪ ከሀምሳ የሚበልጡ የሰንበት ትምህርት ቤቶች የወጣቶች አልባሳትና ከሰላሳ የሚበልጡ የሰንበት ትምህርት ቤቱ አባላት የሕፃናት አልባሳት ከበሮ መጋረጃ እንዲሁም ትላልቅ የሆኑ የመስኮት መጋረጃዎች ጽናጽን ጽና ምንጣፍ ሞንታርቦና እንዲሁም ደግሞ ጀነሬተር ጭምር ሙሉ በሙሉ መውደማቸው እየተገለጸ ይገኛል። ታዲያ በዚህም አደጋ ምክንያት በጭንቅና በሐዘን እንዲሁም በለቅሶ ተስፋ በመቁረጥ የሚገኙት ምእመናንም ለመላው በኢትዮጵያ ለሚገኙ ኦርቶዶክሳውያን የይድረሱልን ጥሪም እያሰሙ ይገኛል። ይህንንም መረጃ የደረሱን የሙሬ መድኃኔዓለም ቤተ ክርስቲያን አስተዳዳሪም ናቸው። እኛም በዚህ ክስተት የተሰማንን ጥልቅ ሐዘን እንገልጻለን። መርዳት የምትችሉ ወገኖችም የእርዳታ እጃችሁን እንድትዘረጉ ስንል እናሳስባለን። ሌላኛው አስደንጋጩ ዜናችን ደግሞ ወደ ግሸን ይወስደናል። እንግዲህ በግሸን ተመላሾች ላይ እጅግ አሳዛኝ የሆነ አደጋ እንደደረሰባቸው መረጃዎች እየወጡ ይገኛል። በፍራታና ግድም ወረዳ በደረሰ የመኪና አደጋ ከሰላሳ አንድ የሚበልጡ ሰዎች ላይም ጉዳት ደርሷል ተብሏል። እንግዲህ እንደሚታወቅም የቤታችንን የቅድስት ድንግል ማርያምን የንግስ ክብረ በዓል ለማክበር የወጡ በርካታ ምዕመናን የተለያዩ አደጋዎች እንደደረሰባቸው እንግዲህ ሰምተናል። በተለይም ደግሞ በአረርቲ ቅድስት ማርያም ቤተ ክርስቲያን የተፈጠረውም አደጋ ለዚሁ ትልቅ ማሳያ ነው። በትላንትና ውለትም ባደረስናችሁ መረጃ መሰረትም ወደ ግሸን ሲጓዝ የነበረ አንድ ሕዝብ ማመላለሻ አውቶብስ ተገልብጦ የሁለት ሰዎች ሕይወት ሲያልፍ እንዲሁም ደግሞ በስድስት ሰዎች ላይ ከፍተኛ የሆነ አደጋ እንደደረሰባቸው መረጃዎችን አድርሰናችሁ ነበር። ታዲያ በዛሬው እለት ደግሞ መነሻውን ግሸን ደብረ ከርቤ ያደረገው ተሽከርካሪም በደረሰበት ከባድ አደጋ ሰላሳ አንድ ሰዎች ከባድና ቀላል ጉዳት እንደደረሰባቸውም የኤፍራታና ግድም ወረዳ ፖሊስ ጽህፈት ቤት ገልጿል። አደጋውም የተከሰተው መስከረም 23 ቀን በዛሬው እለት 2018 ዓ ም ሲሆን በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ ሆራ ቀበሌ ኩኩቢ መንደር አካባቢ ሲሆን የተሽከርካሪው መረጃ የተገለጸ ሲሆን የሰሌዳ ቁጥሩ ኦሮ 96 21 አንድ የሆነ ተሽከርካሪ ከመንገድ ወጥቶ በመገልበጡ ምክንያት አደጋውም እንደደረሰ የፖሊስ ኮሚሽን የወረዳው ፖሊስ ጽህፈት ቤትም አሳውቋል። የወረዳው ፖሊስ ጽህፈት ቤት ኃላፊዎችም እንደተናገሩት ከሆነ አደጋው ሊደርስ የቻለውም ተሽከርካሪው በከፍተኛ ፍጥነት ሲጓዝ በመገልበጡ ነው ያሉ ሲሆን በአደጋው ጉዳት የደረሰባቸውም ሰላሳ አንድ ሰዎች በአቅራቢያቸው በሚገኘው አጣዬ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነም ተዘግቧል። ታዲያ ይህንንም ተከትለው የወረዳው ፖሊስ ጽህፈት ቤትም ለነዚህ ምዕመናን ፈጣን ማገገምን እንመኛለን ያለ ሲሆን፣ የመንገድ ደህንነትን ለመጠበቅ ሁሉም በትኩረት ሊጓዝ ይገባል። በተለይም ደግሞ ከንግስ ተመላሽ የሆናችሁ ምዕመናን እንዲሁም ደግሞ አሽከርካሪዎች ከፍተኛ ጥንቃቄ ልታደርጉ ይገባል የሚል መልእክታቸውንም እያደረሱ ይገኛል። እንግዲህ የዘንድሮ የእመቤታችን የቅዱስ ድንግል ማርያም ዓመታዊ የንግስ ክብረ በዓል በርካቶችን ማቅ ያስለበሰና የሀዘን ካባ እንዲደርቡ ያደረገም ሆኗል። እንግዲህ ቤተ ክርስቲያን በረከት ለማግኘት ሄዶ አስክሬን መመለስ እጅግ ልብን የሚነካ ውስጥን የሚሰረስር ከባድ ሐዘን ነው። በተለይም ደግሞ እንግዲህ የእግዚአብሔር ቤት በቤተ ክርስቲያን ለምስጋና ሄዶ አስክሬን ሆኖ መምጣት የሚፈጥረው ነገር ለማንም ቀላል አይደለም። ይህ ደግሞ ከሁላችንም የሚሰወር አይደለም ግን፣ እንደ ሰውኛ ልብን የሚነካ የሚያደማ ቢሆንም የእግዚአብሔር ጥሪ መሆኑን ተረድተን ሁላችንም ልንጽናና ይገባል እንላለን። እጅግ አሳዛኝ ልብ ሰዋሪ ክስተት ቢሆንም እንደ ሀገር፣ እንደ ቤተ ክርስቲያንም ትልቅ መርዶ ነው። ይህ ጉዳይ ብዙሀኑንም ያሳዘነ ክስተት አይደገም ያስባለ ክስተትም ሆኖ አልፏል። ውዴ ጊዜ ሚዲያ ቤተሰቦች፣ እንግዲህ ለዛሬ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበረ። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን። ሀሳብ አስተያየታችሁን በመልእክት መስጫ ሳጥናችሁ ላይ ማስፈራችሁን አትዘንጉ እንላለን። ሰናይ ጊዜ ለእናንተ ተመኘን።